ሰላምአሌኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የዩቲዩብ ተከታታዮች፣ እንደት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ፣ ረብል ዓለሚን። አንዳንድ እህቶች ኮሜንት ላይ የኢትዮጵያ ኑሮ እንዴት ነው ያስመጣሉ የሀገር ያስገባሉ እያላችኋላችሁ ማለት ነው። እና እንዴት ነው ለሚለው ዛሬ ገበያዬ ናቸው የቅዳሜ ገበያ የገዛዛናቸው ነገሮች አሉ። ውሏችንን እናሳያችኋለን ማለት ነው። በመጀመሪያ እዚህ 50 ኪሎ ነጭ ሊቆት አለ 50 ኪሎ ነጭ ሊቆት 5000 ብር ነው የገዛነው 5000 ብር ማለት ነው እዚህ ደግሞ ሩዝ አለ ይሄን ሩዝ ደግሞ አስር ኪሎ ነው አስሩ ኪሎ 1300 ብር 1300 ብር ነው የገዛነው ነው 10 ኪሎ ማለት ነው ላርጎ አለ እዚህ ኦሪጅናል ላርጎ ነው ይሄ ላርጎ እንደ ማንኛውም ላርጎ አይደለም ኦሪጅናል ነው አምስት ሊትር ነው ሰባት መቶ ብር ይሄ ሰባት መቶ ብር ነው የገዛ ነው ማለት ነው የአይፐር ይሄ ህፃን የአይፐር ፊልሙ ይሄ እንደምታዩት ይሄ ህፃን የአይፐር የገዛ ነው አምስት መቶ ብር አምስት መቶ ብር ማለት ነው እዚህ ልብስ ሰላለ እንደምታዩት ይሄ ልብስ ሰላየ ተገዛው አምስት መቶ ሰማንያ ብር አምስት መቶ ሰማንያ ብር የቆሸሽ ልብስ ማስቀመጫ ማለት ነው አምስት መቶ ብር ነው የገዛ ነው ፌሪ የቀማጠቢያ ፌሪ የቀማጠቢያ ፌሪ መቶ ሀያ ብር። እዚህ ደግሞ የጸጉር ቅባት አለ ቫይታሚን ኤ ኤንድ ኢ ይላል ቫይታሚን አለው የጸጉር ቅባት ስድስት መቶ ብር ነው የተገዛው። ይሄ ደግሞ ዶዶራንት ነው። ይሄን ዶዶራንት ደግሞ የገዛነው አምስት መቶ ስልሳ ብር፣ አምስት መቶ ብር አምስት መቶ ብር ነው የተገዛው። ያው እንደተሳሳት ብለን ነው ጽፈነዋል። የህፃን ሳሙና ያቺ የህፃን ሳሙና የተገዛችው ስንት መሰላችሁ? መቶ ሰላሳ ብር ለህፃን ነው የምታገለግለው። መቶ ሰላሳ ብር የህፃን ሻምፖ ወይም ኦይል ትባላለች። እንዲህ የጠዋት ነገር ማለት ነው። የህፃን ሻምፖ ነች። እችንም የገዛናት መቶ ሀምሳ ብር መቶ ሀምሳ ብር እች ማለት ነው። እች ደግሞ መቶ ሰላሳ ብር፣ የህፃን ባዝሊን ሰላሳ ነው የተገዛች፣ የህፃን ባዝሊን ማለት ነው። ሌላ ምን ገዝተናል? ወደዚህ ስንመጣ ጥቅልት ወይም ድንች አለ። ቲማቲም አለ። ካሮቱን እንኳ አበርተን ጨርሰነዋል። ዞሮ ዞሮ እነግራችኋለሁ ወይ በምድብ እንዴት እንዴት እንደተገዛ። ሎሚ አለ። ካቀይ ስሩ ስንጀምር ይሄ 30 ብር፣ ይሄ ብቻውን 30 ብር ማለት ነው። እዛ አሉ ሶስት ፍሬዎች አሉ። እነዚህ ሶስት ፍሬዎች ደግሞ 20 ብር ነው የተገዙት ማለት ነው። ኪሎ ደግሞ ሽንኩርት እንዴት የሚያምር ሽንኩርት፣ ደረቅ ሽንኩርት ነው ኪሎ ሽንኩርት ዘጠና ብር ዘጠና ብር ማለት ነው። ቲማቲም ቲማቲም ኪሎ አምሳ ብር፣ እንደምታየው ቆንጆ ቲማቲም ነው። በጣም ገና አልቀላም። እንደምን ያለ ነው! ኪሎ አምሳ ብር ቲማቲም። ድንች ድንችም እንደዚሁ ኪሎ አምሳ ብር። ካሮት በምድብ ነበር የተገዛው ምድብ አርባ ብር ማለት ነው። ካሮት ምድብ አርባ ብር ካሮት ምድብ አርባ ብር። ሌላ ምን አለ? ሎሚ ሎሚ ደግሞ የአስር ብር ሶስት የአስር ብር ሶስት ነው። ሎሚ የአስር ብር ሶስት ነው። የዛሬው ገበያችን ይሄን ይመስል ነበር። የኢትዮጵያ ምሮ እንደዚህ ነው። ያን ያክል የተጋነነም አይደለም፣ ያን ያክል እርካሽም አይደለም። በዚህ መንገድ መኖር እንችላለን። መጀመሪያ ግን ብር ሰብሰብ አርጋችሁ ብር ያስፈልጋል። ብር ተለለ መኖር የለም እዛ ሀገር ማለት ነው። እራሳችሁን መቻል አለባችሁ። ብር ሴፍ አርጋችሁ የሆነ ነገር ላይ ብራችሁን አውሉ። ስትመጡ ፏ ያለ ኑሮ ትኖራላችሁ። አለበለዚያ ኢትዮጵያ ያለ ብር አይኖርም ነው ምላችሁ ውዶች። ይሄ በርቱ፣ ጠንክሩ። ይሄን ይመስላል የቅዳሜ ውሏችን። ባይ ባይ። እንደምታዩት እዚህ ደግሞ ኑጋ አለ ኑቅ ብርጭቆ፣ አንድ ብርጭቆ አምሳ ብር ነው። ይሄ ኑቅ አስር ብርጭቆ ነው፣ 200 ብር ማለት ነው። እዚህ ደግሞ 10 5 ሊትር ዘይት አለ። 5 ሊትር ዘይት ሺ 500 ብር ማለት ነው። ሌላም ሌላም የበዛ ነው። ነበር ሙዝ ገዝተን ነበር፣ አላስቻለንም። ቀርመን በላ ነው። ምን ማድረግ አልቻለንም። አላያችሁትም? አንዲ ሙዝ ወይም በፍሬ ሙዝ አስር ብር ነው። አንድ ፍሬ ሙዝ አስር ብዙ ነው። ማብዛት ትችላላችሁ። እንደዛ ነው። ይሄን ይመስላለ። ብዙ አትጨናነቁ። ብር የያዘ ሰው መብላት፣ መግዛት መኖር ይችላል።